ኦ እኔ እርማት እንድትከተልልኝ አይደለም የምፈልገው፣ ቀርመህ እንድትገኝ እንጂ! ትላለች ሀረግ በቁጣ ደግም ልካለው። በምንም አይነት ሁኔታ እነሱ እንዲቀድመኝ አልፈልግም። ኦ አትሰማኝም እንዴ? የሚያገኟትም ከሆነ በድን ስጋዋን እንዲያገኟት ነው የምፈልገው። ተግባባና፣ ትላለች መቼም ቢሆን ደግመሻ ቆሚም አገኟት ይላሉ ማዘር። ምንድን ነው ጢዝ የምትይብኝ ትላለች ባቁጣ ለአርግ ልጅ ጮህኩኝ እንዴ? መጮኸሽ የማይታውቀ ምናልባት ራቡም ሱቀቃውም ሊሆን ይችላል ትላለች በቁጣ ምላርግ ብለሽ ነው ልጅ። ሌላ ነው ሚስጥሩ ሌላ ነው ይላሉ ማዘር። ቆያለን ምክንያት አይጮህም። ያመን የሚያስጮኸን እንደ ሰው የሚረዳን ማጣጣችን ነው ይላሉ ማዘርም እንዲህ ደረጃዋን ያላወቀች አረጋ አይነት ደቃቃ ሴት ከቤት ወጥታ ምን እንደሚያጋጥመት ታቂያለሽ? ግን ትላለች ይጠብቅልኛል ልጄን። ይላሉ ማዘርም። እኮ ያንችን ልጅ ትላለች እሷም። አይኑን የሚጥልበት አቶ ፈጣሪ እኮ እንደ ሰው አይደለም ልጄ። ይላሉ ማዘርም። በመሀልም ገሏት ትላለች። በመሀል ሲስተርም መጣች ፍቃድን ነው የሚገድሏት፣ ትላለች ሲስተርም። አንቺን አያገባሽም ጥልቅ አትበይ፣ ትላለች። ቤቴ የመጣሽው ልሰድብኝ ነው እንዴ ትላታለች። እኔ ልሳደብ አይደለም የመጣውት ስርዓት ያለኝ ሰው ነኝ፣ ትላለች ሲስተርም። ሊዲያ ማን እንደሆነች በቅርቡ አሳያችኋለሁ፣ ትላለች። እሷም እናቅሻለን ማን እንደሆንሽ በደንብ እናቅሻለን፣ ትላለች ሲስተርም ነግርሽ አለው አርፈሽ ተቀመጭ፣ ምላስሽን ጎልጉ እያወጣልሽ አለው ትላለች። ሊዲያም ስተር ደግሞ እስኪ ረጋቤና ና እንደ ዘመናዊ ሰው እናውራ ትላታለች። እንግባባ ይሆናል፣ ብርሃንሽንም አልሻማሽ ይሆናል። እሺ አንድ ደቂቃ ልስጥሽ፣ አጠር አድርገሽ ተናገሪ። ብዙ ነው ትላለች። ቆይ እኔ የምለው ያንቺ የሆነ ነገር በፊት ለፊትም ሆነ በተዘዋዋሪ የነካውብሽ ነገር አለ ትላታለች። ሲስተርም ማሰብ እኮ ደረጃ ይጠይቃል ትልና ዞር ብላ ሊዲያም ሄደች። ሲስተርም ማዘርን ቅፍ አድርጋ ለማንሳት ሞከረች። የሞት ሞታቸውን እሳቸውም ተነሱ። ወሰደቻቸው ወደ ክፍላቸው። ክፍላቸው ወስዳም ቁጭ ብላ እንደናት እንደ ልጅ አይዞት ማዘር፣ ምንም አትሆንም ልጄ፣ ወትላቸዋለች ልጄ እግሬም ሁለ ነገር ማለት ታዘዛለኝ። አይዞት ማዘር አይዘዋት ትላለች ሲስተር። እንዲው ሳደብቂ ንገሪኝ እባክሽን፣ ሊዲያ ያለችው ነገር እውነት ነው። ምንድን ነው እሱ ማዘር ምንድን ነው? እንደው ልጄ የከል ስለ ልጄ የሰማሽው ነገር አለ። ምንም ሳደብቂ ንገሪኝ ይሏታል። እሷም እኔ ማዘር፣ እኔም ምንም አልደብቆትም ምንም የሰማሁትም ነገር የለም ምናልባት ብነግራት ትጎዳለች ብላችሁ ነው አይደል ይላሉ ማዘር እኔ ደነገ ማስቀምጠው ምንም እውነት የለም ምንም ነገር ጊዜው ላይ ቢሆን የምል ሰው ነኝ ይቅርታ አርግልኝ እኔ ልች አየሽ ሲስተር እኔ እንኳን በዚህ ማምነሻ አይመስለኝም ስታይ ማልታመን ሰው ነኝ እንዴ ማዘር እንደዛ አይደለም ሲስተር ከአንቺ ጋር ስሆን ከልጄ ጋር የካረጋ የማወራው ያክል ነው የሚሰማኝ። ለእኔ ጥሩ አመለካከት ነው ያለሽ ልጄ። አዎ በትክክልም ማዘር። ግን እኮ የሚወዱት ሁሉ ይዋሻል። የሚወዱት ማዘር፣ የሆነ እንድነግረው የምነግረውት ነገር እንዳለ እየገፋፉኝ ነው። አዎ ልጄ፣ እየሰማሹ ነገር ካለ ንገርኝ፣ ምንም አደብቂኝ እኔ ምንም የሰማሁት ነገር የለም ሊዲያ። አስተዋራ የምሰማት ብቻ ነው እንጂ ምንም አልሰማውም፣ ይላሉ ማዘር። በልጃቸው በጣም ይወዘወዛሉ። ቆይ ሊዲያ ምን ብላዎት ነው ማዘር? እርምሽን አውጪ አለችኝ፣ እርምሽን አውጪ አለችኝ ልጄ። መራመድ ሁሉ አቃተኝ። ሲስተርም በቁጣም ምን ትላለች? አዎ ልጄ፣ ተስፋሽን ቁረጪ አለችኝ እሷ የምታስበውን የምትፈልገውን፣ የነገረችውት ማዘር በቅዠት የተሞላ ሟርት ነው። ማዘር አይስሟት የልቁን እርሶ ከበረቱልኝ። ዶክተር ልደውልለት ትላለች። ሲስተርም እያስገርም ከኝ ነው ይላል። ዶክተርም እኔ ምንም የማስገርም ሰው አይደለሁም እኮ እኔ እንደማንኛውም ተራ ሰው ነኝ። ዶክተር ይላል እንግዲህ ምናልባት እኔ ምክንያት ሊኖረኝ ይችላል ይላሉ። እንዳንተ የተማሩ ሰዎችን ግን እንደማናዘዝ የሚያደርግ ምንም ነገር የለም። እንዴት? ይላል ዶክተር። ቀሰቀሳችሁ አንድ ኃይል ያለ ይመስለኛል። በምን እንደተገረምኩ ግን ማወቅ ትፈልግ ይሆናል። እኔ እንጃ አላውቅም ይላል። በዚህ ፍጥነት ይላል።